የሙዚቀኞቹ ምንጭ መሆኗ በሚነገርላት በወሏ አምባሰል አውራጃ በልዩ ስሟ ውጫሌ ተብላ በምትጠራው አካባቢ በ1927 ዓ ም የተወለደው ተፈራ ካሳ አፍላ የልጅነት ጊዜውን ያሳለፈው በዚያው በትውልድ ቄው ሲሆን ስሜቱ በጥበብ ልዩ ኃይል ተጠልፎ ለሙዚቃ የተገዛ መሆኑ መታየት የጀመረውም በዚሁ የልጅነት ዕድሜው ነበር። ገና አንድ ፍሬ ብላቴና እያለ ጀምሮ በረኞች ዋሽንት ይመሰጥ እንደነበር ራሱ በሕይወት በነበረበት ወቅት ለአንድ የሬዲዮ ጋዜጠኛ በሰጠው ቃለ ምልልስ ገልጾታል። ማኅበራዊ ሕይወት በተለያየ መልኩ የምትፈጥራቸው ምቹ ሁኔታዎች ሲያጋጥሙ፣ ትንሹ ተፈራም በሙዚቃ ፍቅር የቀለጠውን እምቅ ስሜቱን በተወሰነ ደረጃ ይተነፍስ ነበር ዕድሜው ከፍ ሲል ግን ተፈራም አንዱን ፍላጎቱን በመከተል የመለስተኛ ሁለተኛ ደረጃ ትምህርቱን አቋርጦ ወደ አዲስ አበባ ይመጣና በክቡር ዘበኛ ውስጥ በወታደርነት ይቀጠራል። ሁለት በከፍተኛ ደረጃ የሚፈላለጉ ኃይሎች እርስ በእርሳቸው የሚገናኙበት አንዳች ተፈጥሯዊ ምስጢር አላቸው እንደሚባለው አይነት ሙዚቃም የራሷን ምስጢራዊ ጥሪ አድርጋ የወዳጇን የሕይወት አቅጣጫ ከሐርቧ ጋር የቋጠረች ይመስል ተፈራም በወታደርነት የሚያገለግለው የክብር ዘበኛን በ1949 ዓ.ም የሙዚቃና የቲያትር ክፍል በማቋቋሙ ወደዚያው የመዛወር ዕድል አገኘ። እንግዲህም ይህንን ነው በሙዚቃ ልክፍት የተመታው ስሜተኛ በሙያተኛነት ቅኝት መገራት የጀመረው አብሮት የተፈጠረውን ከፍተኛ ፍላጎት ወደ በሳል የሙያተኛ ችሎታ ባለቤትነት በሚያስገርም ፍጥነት እንዲያሸጋግረው የረዳውም የሚፈልግበት ደረጃ ላይ ለመድረስ ታከተኝ፣ ሰለቸኝ የማያውቅ ጣሪ ተጣጣሪ በመሆኑ እንደሆነ እሱን በቅርበት የሚያውቁት የሙያ አጋሮቹ ይናገሩለት ነበር። ይህንኑ በተመለከተ የአርቲስቱ የረዥም ዘመን የልብ ወዳጅ እና የሙያ ጓደኛ ሆኖ የቆየው በተለይም በባህላዊ ዜማዎች ዝና ያተረፈው አንጋፋው ድምፃዊ እሳቱ ተሰማ ለማስታወሻ ጋዜጣ ነሐሴ 27 ቀን 1987 ዓ ም በሰጡት አስተያየት ተፈራኮ ከታታሪዎችም ታታሪ ነው ሲሉ ነበር የገለጿቸው። ለሙያቸው ለቤተሰቦቻቸውም ሆነ ለጓደኞቻቸው ሟች መካሪና ዘካሪ ቁም ነገር አምሰው ነበሩ ይሏቸዋል። በሙያቸው ማወቅ የሚፈለገውን ነገር ጠንቅቀው እስኪያውቁ ድረስ እረፍት የሚባል ነገር ከቶ የማያውቁ ጠንካራ ሰው ስለመሆናቸው የሚናገሩት በልዩ ስሜት ተውጠው ነበር ይላል ጋዜጠኛው። ትዝ ይለኛል ይላሉ ሳቱ ያኔ በትዝታ የኋሊት መገስገሳቸው ሞገስ ባላጣ ፊታቸው ላይ እየተነበበ ይላል የማስታወሻው ጋዜጠኛ። ተፈራ ማሲንቆ መጫወት ሲጀመር ለብቻው ወደ ጫካ እየሄደ ያለመታከት ያጠና ነበር። ማወቅ አለብኝ ብሎ የወሰነውን ነገር ስለነበረም አንድም ያስተማረው ሰው ሳይኖር በዚሁ በተለመደው እረፍት የለሽ ጥረቱ ነበር ግሩም አድርጎ መጫወት የቻለው ብለው ነበር። ተፈራን በቅርበት የሚያውቁት ሁሉ እንደሚመሰክሩለት ከሆነ ጸባይ ለስላሳ፣ ለችግር ፈጥኖ ደራሽ፣ ቁም ነገረኛና መካሪ አስታራቂ ነበር ይላሉ። ምናልባትም ይህም መሰሉ የእሱነቱ ገላጭ ባህሪው በሥራዎቹም ላይ በመንጸባረቁ ይሆን ይሆናል። በአብዛኛው የራሳቸው የፈጠራ ውጤት የሆኑ ዜማዎችም በሰል ያሉ ቁም ነገሮች የያዙ ናቸው። የተፈራ ዜማዎች በጊዜ ሂደት ጠውልገው የማይረግፉ በዘመን ርቀት ተሰልችተው የማይተዉ ለመሆናቸው ዛሬም ድረስ በትኩረት የሚያዳምጧቸው በርካታ አፍቃሪዎች ማግኘታቸው እንደ አንድ አስረጅ ሊጠቀስ ይችላል። ስራዎቹ በአብዛኛው መሠረታዊ በሆኑ ማኅበራዊ ጉዳዮች ላይ የሚያተኩሩ ሲሆኑ በተፈጥሮ ውበት በፍቅርና በጥበብ ዙሪያም ሲሽከረከሩ ይታያሉ። ይህም በመሰሉ ነጥቦች ዙሪያ በሳል መልእክቶቹን ስለሚያስተላልፍባቸው ዜማዎቹ ሲነሳ በአብዛኛዎቹ አድናቂዎቹ አእምሮ ውስጥ ሁሌም የሚታወስ አንድ ትዝታውን እዚህ ጋር ማንሳቱ ተገቢ ይመስላል። በአንድ ቆየት ባለ ዘመን ነው አርቲስቱ ስለ መጠጥ ጎጂነት እየገለጸ የሚመክርበትን አንድ ዜማ ለሕዝብ ጆሮ ያደርሳል። በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ፣ ሲል በአኳያውም ደግሞ ሴት እህቶቻችንን በመጤ ባህል ተማርከው የሸቀጥ ማራገፊያ እንዳይሆኑና የሀገራችንን ባህል ጠብቀው ሁሉን በወጉ ቢያደርጉት እንደሚበጅ የሚጠቁመውን ዜማ ያሰማል። የአገሬ ወጣቶች በጣም ታምራላችሁ፣ ቀሚሱን ወደ ታች ሳባርጉት ባካችሁ ይላል። ይሁንና እነዚህ ሁለት ዜማዎች በፋሽን አሳዳጅ ወይዛዝርቶችና በባንኮኔ አፍቃሪዎች ዘንድ ቅሬታ አሳድረው ኖሮ ጉርጉምታ ያስከትላሉ። ተፈራ ግን ይህን መሰሉን ደከም ያለ ነቀፌታ በዝምታ አላለፈው። ይልቅስ በብልሃቱ እያለሳለሰ ሊወቅሱት ሳይሆን ሊቀበሉት እንደሚገባቸው እንዲህ ሲል በዜማው ያናገራቸዋል በቃ የቅርበሉኝ እህት ወንድሞቼ፣ ጥሩ መስሎኝ እኔ የሆናል አጥፍቼ፣ ሴት ወንዱ በእኔ ላይ እንዲህ ያከረረ መከር ኩንጃ ጠፋው ብዬም አልነበረ የሚል ዜማ በማቅረቡ ያኮረፉቱን ክፍሎች መልሶ አስፈግጎ መልእክቱንም ዳግም እንዳደረሰ ይነገርለታል። ደስታ ይገኛል ብላችሁ መጠናት ለፉ ትቃጠላላችሁ። ተፈራን ከበርካታ ድምፃውያን መሀል ለየት የሚያደርገው ስልቱ ይህን መሰል ይዘት ያላቸውን መካሪ ሥራዎቹን የሚያቀርበው ሁሌም ለስለስ ባለ ዜማ እየከሸነ በመሆኑ ነው። በዚህ ስልት የመጠቀሙን ጉዳይ አንስቶ በአንድ ወቅት ለቀረበለት ጥያቄ በሰጠው መልስ ላይ ጠንከር ያለ መልእክት ያለው ግጥም ሊጣጣመው ከሚችል ዜማ ጋር ተቀናጭቶ ለስለስ ባለ መልኩ ከቀረበ ለአድማች ጆሮ እንዲደርስ የሚፈለገው ቁም ነገር በትክክል ሊደርስ ይችላል የሚል እምነት እንዳለው አሳይቷል። አልማዝ ከአረር ከምትለው የመጀመሪያ ዘፈኑ አንስቶ በድምሩ በሕይወት እስካለፈበት ጊዜ ድረስ ከሁለት መቶ በላይ ዜማዎች የተጫወተው ተፈራ በርከት ያሉ የሙዚቃ ሸክላዎችን፣ ካሴቶችም አስቀርጿል። ምንም እንኳን በአብዛኛው የሙዚቃ አፍቃሪ ኅብረተሰብ ዘንድ በተለይ የሚታወቀው በድምፃዊነት ሐቁ ቢሆንም የተዋጣለት የዜማና የግጥም ደራሲም እንደነበር ስራዎቹን በቅርበት የሚያውቁት ሁሉ ይመሰክሩለታል። እነዚህም የድርሰት ውጤቶች መካከል በዝነኛው ድምፃዊ በጥላሁን ገሠሠ የተዜመው ፍቅር ከእኛ እንዳይለየን የሚለውን ምክር አዘል ዜማ በአብነት መስቀስ ይቻላል። ፍቅር ከእኛ እንዳይለየን የሚለውን ዜማ ብዙዎቹ ይወዱታል ከእኛ እንዳይለየን ተፈራ ከመደበኛ ሥራው ውጪ አመዛኙን ጊዜ በመኖሪያ ቤት ያሳልፍ እንደነበረ ሲታወቅ ማንዶሊን፣ ኦርጋን፣ አኮርዲዮን፣ ቤስ ጊታርና መሰንቆን ጠንቅቆ መጫወቱም ተመስክሮለታል። እነዚህን የሙዚቃ መሳሪያዎች ዜማዎቹን ለመድረስ የሚጠቀምባቸው ሲሆን በተለይም ከእሱ እልፈት ሕይወት ሰባት ዓመታት ያህል ቀደም ብላ በሞት የተለየችው ክብርት ባለቤቱንና የሙያ አጋሩ የሆነችውን እውቋ ዳንኪረኛ አረጋሽ ኩምቴሳ ከ1928 እስከ 1975 ዓ ም ነው የኖረችው። ፍላጎቱን የምትረዳለትና ለፈጠራ ሥራው ምቹ ሁኔታ የምትፈጥርለት መሆኗ ከፍተኛ እገዛ ሳያደርግለት እንዳልቀረ ይገመታል። የፈራ የካቲት አንድ ቀን 1976 ዓ ም ጀምሮ ከተራ ወታደርነት እስከ መቶ አለቅነት ከደረሰበትና ከ27 ዓመታት በላይ ካገለገለበት ክፍል በጡረታ የተገለለ ነበር። እስከ ሕይወቱ ፍጻሜ ድረስም በሌላ ሙያ ላይ ተሰማርቶ በተለያዩ የሥራ ቦታዎች ሠርቷል። ያም ሆኖ ግን እስከ መጨረሻው ምዕራፍ ድረስ በግሉ ከሙዚቃ ያልተነጠለ ከመሆኑም በላይ አጅር የሞት እንደ ደራሽ ውሃ በድንገት ደርሶ ባይጠልፈው ኖሮ በካሴት ታሳትሞ ለሕዝብ ጆሮ ሊያደርሳቸው ያሰባቸው የሙዚቃ ድርሰቶች አዘጋጅቶ እንደነበርም ይገለጽ ነበር። ተፈራ ካሳ የሁለት ወንዶችና የሁለት ሴቶች ልጆች አባት ነበር። በጭራሽ ወደር የሌለሽ እንዳንቺ